ሰላም ሰላም ያው ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬ ዝግጅቶቻችን ቢያንስ ለጀማሪዎች ሶስት የፊደላት ቤተሰቦች ለመለየት የሚያስችላችሁ ዝግጅት ይዘን መጥተናል። ከዛ በተረፍ ደግሞ ፊደላትን የማንበብ ወይም መለየት የሞከራችሁ ያላችሁ ልጆች ደግሞ በእነዚህ ፊደላት እንዴት ቃላት እንደሚመሰረት እና የቃላት አጻጻፍ እንደዚሁም ደግሞ የቃላት ንባብ አነባብን የምናሳያችሁ ይሆናል ማለት ነው። ስለዚህ በእነዚህ ሶስት የፊደላት ቤተሰቦች በሀ ለና ሐመርሃ ወይም ሀሌታው ሀ ለና ሐመርሃ ተብለው በሚታወቁ ቢያንስ ሶስት ፊደሎችን ትለያላችሁ ማለት ነው። ለመጀመሪያ ቀን እየጀመራችሁ ያላችሁ ልጆች ለመጀመሪያ ቀን ቢያንስ በአማርኛ ፊደላት ውስጥ ሶስት ፊደሎችን ለይታችሁ በአሁኑ ሰዓት ዛሬ አንድ ብላችሁ ብትጀምሩ በቀጣዩ ሌላ ሶስት ትጨምራላችሁ ማለት ነው። በየቀኑ ቢያንስ ሶስት ሶስት ፊደላትን እና ሙሉ ቅርጻቸውን ለያችሁ ማለት ሶስት በሰባት ሀያ አንድ ፊደል አወቃችሁ ማለት ነው። ስለዚህ ሀያ አንድ ሆሄያትን በየቀኑ ማወቅ ከቻላችሁ ደግሞ አማርኛን በሰባት ቀን እና ከዚያ ባልበለጠ ቀን መለየት የሚችሉት ይሆናል ማለት ነው። ስለዚህ እናንተ ከመጀመሪያው እስከ መጨረሻው ተከታተሉኝ። ከዚያ ውጭ ደግሞ አማርኛ ፊደላትን እንደዚሁ ድምጻቸው መጥራት የጀመራችሁ ግን ቅርጻቸው እያስቸገራችሁ ያለ አንደኛው ድምፅ በሌላኛው ድምፅ፣ በአከል ባለው ልዩነት ጉዳይ እየተወዛገባችሁ እና ለይታችሁ በትክክል መጥራት እየተቸገራችሁ እንደዚሁም ደግሞ ቃላትን ማንበብ እየተቸገራችሁ ያላችሁ ልጆች ደግሞ በዚህ ፊደል በእያንዳንዱ የተመሰረቱ ቃላት አሉ። እነዚህ እንደምታዩዋቸው በሀም ቤተሰብ ለምሳሌ እነዚህ አራት ቃላት ተመስርተዋል። በሁም እንደዚሁ አራት በሌሎቹም አራት አራት ቃላት ተመስርተዋል ማለት ነው። እነዚህን ቃላት ከራሱ ከሀ ወይም ከሁ ወይም ከሂ ወይም ከሀ ከሄ፣ ከህ እና ከሆ በእያንዳንዱ ፊደል በራሱ እየተነሳን ሌሎቹን ፊደሎች እየጨመርን ነው የሰራ ነው። ስለዚህ እናንተ ከእነዚህ ፊደላት በተጨማሪ ሌሎቹ ቃላትን ለመመስረት ወይም የቃላትን ድምፅ በትክክል ደርድሮ ለመጥራት ያገለግለናል ብለን ከተጠቀምነው ፊደል ጋር ብዙ ቃላት ብዙ ፊደላትን ታውቃላችሁ ማለት ነው። ስለዚህ እስከ መጨረሻው ብትከታተሉም በደንብ ትጠቀሙበታላችሁ ብዬ አስባለሁ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሼር እያደረጋችሁ ዩቱባችን አበረታቱ። መማር የምትፈልጉ ከስልካችን ላይ ከዚህ ከቪዲዮ ላይ ስልካችን አስቀምጠናል። በዚያ በኢሞ በዋትሳፕ በቴሌግራም ደስ ባላችሁ ሶሻል ሚዲያ ሀይበሉን አናግሩን እናንተን በተመቻችሁ ሰዓት የሚመቻችሁንና መማር የምትፈልጉትን ትምህርት እናስተምራችኋለን፣ እናስጠናችኋለን። ልጆቻችሁን ማስተማሪ እና ማስጠናት የምትፈልጉም እንደዚሁ ይህን ነው አገልግሎት። የተለያዩ መምህራን ከኛ ጋር ሆነው ልጆቹን በማስጠናት ላይ ይገኛሉ። ደውሉልን፣ በሚገባ ተንከባከበል ልጆቻችሁን እናስጠናለን፣ እናስተምርላችኋለን። የመጀመሪያው ፊደል ሀ ነው። እንግዲህ በአማርኛ ፊደል ውስጥ በዛሬው ዝግጅታችን የመጀመሪያውን ፊደል እንዲያውም ደግሞ ሁለተኛው በአማርኛ ፊደል ውስጥ ለ እና እንደዚሁም ደግሞ ሶስተኛው ሐመርኋ ተብሎ የሚጠራውን ፊደል ይዘን ላችኋ መጥተናል። ስለዚህ በእያንዳንዱ ፊደል እንደምታዩት እንደዚህ ቃላትን መስርተንባቸዋል። እነዚህም የፊደላትን ቅርጽና ቃላት እንዴት እንደሚነበቡ በአጭር ሰዓት ትልቅ እውቀት የምትይዙበት ቪዲዮ ነው ብዬ አስባለሁ። ተከታተሉ። ሀ ሁ ሂ ሃ ሄ ህ ሆ እንግዲህ እንደምታዩት ሀ፣ ይህ ብርጭቆ የመሰለ ቅርጽ ያለው ፊደል ነው። ሁ ደግሞ ከጎኑ ላይ የሆነ አግድም መስመር የተከተለበት፣ እንዲሁም ደግሞ ሂ ከግሩ ላይ ወደዚህ በኩል ሸፈፍ ያለ። እንግዲህ ሌሎችን ፊደሎች በዚህ አይነት የቅርጽ አቀያየር ቅደም ተከተል ነው የራሳቸውን ቅርጽ እየቀየሩ የሚሄዱት። ይህም ከሌሎች ፊደሎቹ የተለየ የቅርጽ አቀያየር የለውም። ከመጀመሪያው ፊደል ላይ ወደ ሁለተኛው ለመቀየር አግድም መስመር፣ ወደ ሶስተኛው ግሩ ሸፈፍ ማለትና እንደዚሁም ወደ አራተኛው ግር አልነበረውም እግር ተጨመረለት። አምስተኛ ፊደል ላይ ከእግሩ ላይ ቀለበት። ስድስተኛ ላይ አብዛኞቹ የተለያየ ቅርጽ አካሄድ አላቸው ግን ይሄ የርክርክ ነገር ወይም ደግሞ እንደምታዩት ዝግዛግ ነገር አለው። እንግዲህ ከስድስተኛ ቀጥሎ ሰባተኛው እና በፊደላት ቤተሰብ የመጨረሻ ሆሄ የቅርጽ ቅያር የሆነው እና የድምፅ አወጣጡ የመጨረሻ የሆነው ሆነው ይህ ካናቱ ላይ የሆነ ቀለበት ነገር አለው እንደምታዩት። እንግዲህ እነዚህን ቅርጾች በትክክል ጽፋችሁ ካያችሁ በኋላ አንዴ በትክክል ልጥራላችሁ እና ቃላትን ደግሞ በቅደም ተከተል አንብላችኋለሁ። ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ። እንግዲህ ሀ ይህ የምታዩት ፊደል ነው። ሀገር ሀ፣ ገ፣ ር እንግዲህ ሀ ራሱን ተጠቀሙ፣ ከዚያ ገና ር ግን ከገ ቤተሰብ የመጀመሪያው ፊደል ርን ደግሞ ከረ- ቤተሰብ ስድስተኛ ፊደል አድርጌ ሀገር ሀገር ብላችሁ ማንበብ ትችላላችሁ። ሀ ሳ ብ ሀሳብ ሀሳብ ሀ ብ ት ሀብት ሀ ይ ል ሀይል ሁ ሉ ቲ ሁለት ሁለት ሁኔታ ሁኔታ ሁ ሴ ን ሌላው በሂ የተመሰረቱ ናቸው። ከመጀመሪያ መጀመሪያው ፊደል ላይ ሂ አለ ማለት ነው። እንደምታዩት ከሀባሃ ሀሀሃ ሁሁሁ ሁ ሁ ከዚ ቀጥሎ ሂ ነው። ሂ ደ ት ሂደት ሂደት ሂ ሳ ብ ሂሳብ ሂሳብ ሂ ን ዱ ሂንዱ ሂንዱ ሂ ወ ት ህይወት ህይወት ከተ ፊደል ሀ ነው ወይም አራተኛው ፊደል በዚሁም እንደዚሁ ሀያ

ን ህፃን ህፃን። ህ ዝ ብ ህዝብ ህዝብ። ህ ብ ረ ት ህብረት ህብረት ህብረት። ህ ዳ ር ህዳር ህዳር። ቀጥሎ ሰባተኛው ቤተሰቡ የሆነው ሆኖ ያህ ቤተሰብ ሆ ይ ቅርጽ ነው የምታዩት። ሆ ነ ሆነ ሆ ድ ሆድ ሆ ሳ እ ና ሆሳእና ሆሳእና ሆስፒታል ሆስፒታል ቀጣይ ፊደል የሆነው በአማርኛ ፊደል ሁለተኛው የፊደል አቤተሰብ ብላይ ነው። ይህንን በትክክል ልጥራላችሁ። ለ ሉ ሊ ላ ሌ ል ሎ እንግዲህ ለ ምታየው ቅርጽ አለው። ከመጀመሪያ ፊደል ላይ ወደ ሁለተኛ ለመቀየር ለቅርጹ ለመቀየር ከጎኑ ላይ ነው አንድ አግድም መስመር የጨመረው። ሌሎቹም በዚህ አይነት ቅደም ተከተል ነው ሊቀየሩ የሚችሉት። ምክንያቱም ከሀ ላይ እንዳያችሁት የመጀመሪያው ፊደል ብርጭቆ የመሰለ ነው። ያ ብርጭቆ የመሰለ ሁለተኛው ላይ መጡ ከጎኑ ላይ አግድም መስመር ተጨመረበት ማለት ነው። ይህ የምታዩት ደግሞ ወደ ስር የተደፋ ነገር ነው። ካናቱ ላይ እንደዚሁ በስላሽ ነገር የተጋጠመ ነገር ያው ብቻ ቅርጹም በትክክል እዩት። ከዚህ ከአንደኛ ፊደሉ ላይ ወደ ጎን አግድም መስመር ተጨመረበት ሁለተኛ ፊደሉ ሆነ። ሶስተኛ ፊደሉ ለመሆን እግሩ ላይ ነው ሸፈፊ ያለው ። አራተኛ ፊደሉ በግራ በኩል ያለው እግሩ አጠር ብሏል። ቅርጹም በትክክል ተለማመዱት አምስተኛው ላይ ሌሎቹን ፊደሎች ስታያቸው ከእግራቸው ላይ በቀኝ በኩል ቀለበት ይኖራቸዋል። ይህም ከሌሎቹ ፊደል የተለየ የቅርጽ አካሄድ የለውም። በዚያው መንገድ በቀኝ በኩል ከእግሩ ላይ ቀለበት አለው። ስድስተኛው በውስጥ መንገድ በኩል ቀለበት አለው። እንግዲህ የራሱን ቅርጽ ነው ያዘው። ሌሎቹ ይህን ባህሪ ላይ ይኖራቸው ይችላል። ሰባተኛው ደግሞ ከጎኑ ላይ ቀለበት አለው። ይህም የራሱን ቅርጽ አካሄድ ነው። ስለዚህ ጽፋችሁ በትክክል እነዚህን ቅርጾች ከያዛችሁ በኋላ በዚህ በእነዚህ ፊደላት የተመሰረቱ ቃላትን ደግሞ በትክክል እየጠራን የፊደላትን ድምፅ በትክክል እየጠራን እንደዚሁም ደግሞ አጋጣጥመን ትርጉም በሚሰጥ መንገድ በማንበብ አሳያችኋለሁ። ለምን ለምሳሌ በለ ማለት ነው። ለምን ለምን ለዚህ ለዚህ ለዚህ ለውጥ ለውጥ ለውጥ ለቀመ ለቀመ ለቀመ ሉ ል ሉል ሉል ሉቃስ ሉቃስ ሉቃስ ሉተር ሉተር ሉተር ሉሲ ሉሲ ሉሲ። ቀጣዩ ፊደል ሊ ነው። ሶስተኛው ፊደል ሊ ጥ ሊጥ ሊጥ ሊ ቅ ሊቅ ሊቅ ሊ ማ ር ሊማር ሊማር ሊ ተ ው ሊተው ሊተው አራተኛ ፊደል ላ ይሄ ቅርጽ አለው። ላ ን ላም ላም ላከ ላከ ላከ ላ ይ ላይ ላይ ላ ቀ ላቀ ላቀ። ከዛ አምስተኛ ፊደሉ ይሄው የምታዩት ነው። ሌ ጣ ሌጣ ሌጣ ሌ ላ ሌላ ሌላ ሌ ሊ ት ሌሊት ሌሊት ሌ ት ር ሌትር ሌትር ከእዛ ስድስተኛው ፊደሉ ል ከዛ በዚህ ደግሞ ል ብ ልብ ልብ ል ጅ ልጅ ልጅ ል ማ ት

ድምፅ ከሃዴት ጋር ይመሳሰላል ማለት ነው። ስለዚህ ያም ይህም ሀ ተብለው ይጠራሉ። ሀ ተመሳሳይ ናቸው፣ ድምፃቸው ምንም ልዩነት ያላቸውን በድምፅ ሀ ሁ ሂ ሀ ሄ ህ ሆ አንዴ ልድገምላችሁ። ሀ ሁ ሂ ሀ ሄ ህ ሆ ይሄ እንግዲህ በድምጽ ተመሳሳይ ነው። በቅርጽ እንደምታዩት ይለያል። በዚሁም እንደዚሁ የፊደሉን ቅርጽ ለመያዝ እና እንደዚሁም ቃላትን ለማንበብ ይመቻቸዋል ብዬ ስላሰብኩ ቃላት ተመስርቶበታል። ይኸው ሀ ሰ ት ሀሰት ሀሰት ሀ ረ ር ሀረር ሀረር ሀ ም ሌ ሀምሌ ሀምሌ ሀ ባ ብ ሀባብ ሀባብ ሁ ከ ት ሁከት ሁከት ሁ ሁ ኔ ታ እንግዲህ ሁሁ ተደግመዋል ማለት ነው። ይቺ ሀሌታዋ ሁናት፣ ይችም ሁናት አንደኛው ሁ አጥፎ ስለዚህ ሁኔታ ይችኛል ሀሊታውሃ ሁለተኛው ፊደል፣ እቺ ደግሞ ሀመርዋ ሁለተኛው ፊደል፣ እያቸው ቅርጻቸው ልዩነት ማለት ነው። ሁለተኛ ፊደል ነው። ይህ ሀሊታ ተውሃ ሁ። ስለዚህ ሁኔታ ለማለት አንደኛውን ሁ ብቻ መጠቀም። ሁኔታ ሁኔታ ሁ ሉ ም ሁሉም ሁሉም ሁ ለ እዛ ሶስተኛ ፊደል ሂ የምታዩት ቅርጽ ያለው ነው። ሂ ሂ ክ ማ ሂክማ ሂክማ ሂ ሳ ብ ሂሳብ ሂሳብ ሂ ደ ት ሂደት ሂደት ሂ ስ ሂስ ሂስ ከዚያ ሀሊታ ውሃ ቀጥሎ ይህ አመርሆ አራተኛ ውሃ ማለት ነው። ይህ ውሃ አራተኛው ውሃ ሀ ላ ል ሀላል ሀላል ሀ ሳ ብ ሀሳብ ሀ ይ ለ ኛ ሀይለኛ ሀ ይ ቅ ሀይቅ እንግዲህ አራተኛው ቤተሰቡ ይህ የምታዩት ነው። የአንድ ሁለት ሶስት አራተኛው ቤተሰብ ወደ አምስተኛው እንሄዳለን። በሀመርሆ አራተኛው ቤተሰብ ይህን የመሰለ ቅርጽ አለው። ከዚህ አምስተኛው ቤተሰቡ ሄ ሄ ደ ሄደ ሄደ ሄ በ ን ሄበን ሄበን ሄ ዋ ን ሄዋን ሄዋን ሄ ር ሜ ላ ሄርሜላ ሄርሜላ። እዛ ስድስተኛው ህ ህ ግ ህግ ህግ ህ ዝ ብ ህዝብ ህዝብ ህ ል ም ህልም ህልም ህዳሴ ህዳሴ ህዳሴ ከዛ ሰባተኛ ቤተሰቡ ይህን ይመስላል። ቀጹ ሆ ሆ ሄ ሆ ሄ ይህ በሚገርም ሁኔታ ሰባተኛው የሀመርኋ ቤተሰብ እና አምስተኛው የሀሌታ ውሃ ቤተሰብ ናቸው። ሁለቶቹ ተጣምረው ሆ ሄ ሆ ሄ ሆ ሳ ና ሆሳና ሆሳና። ሆላ ዲ ሆላን ሆላን ሆ ዲ ሆድ ሆድ። እዚህ ጋር ንድ ትገባባት ልክ ነው። ሆላንድ ነው የሚባለው ሆላድ አይደለም። ስለዚህ እዚህ ጋር ንን ተጠቀሙ። ሆላ ኔድ ሆላንድ ከላና ከእኔ መካከል ከዛ ቀጣዩ ሆድ ሆድ። በዛሬው ዝግጅታችን ከዚህ ጋር እናጠናቅቃለን። በቀጣይ ዝግጅት እስከምንመጣ ሰላም ሆኖ፣ በተረፍ መማር የምትፈልጉ እዚህ ጋር ቪዲዮ ላይ ተቀምጦላችኋል። ስልካችን በኢሞ ወይም በዋትሳፕ ወይም በቴሌግራም ሬጅስተር አድርጉትና ወይም ደግሞ በቀጥታ መስመራችሁ ምልክት አድርጉልንና እኛ ሀይ እንላችኋለን እናናገራችኋለን። መማር የምትፈልጉትን ትምህርት በምትፈልጉት ሰዓት መማር ትችላላችሁ። ሰላም